እንዴት ናችሁ አማን ነው አልጠገብሽ 20 30 ተጀምሯል ተጀምሯል። ዛሬም እንግዲህ እንደተለመደው በሀያ ሰላሳ ፕሮግራማችን መጥተናል። ስለዚህ 2030 ፕሮግራም ደግሞ የሚዘጋጀው እድሜያቸው ከ20 እስከ 30 ላሉ ወጣቶች እነሱን ትኩረት አድርጎ የሚዘጋጅ ፕሮግራም ነው። ዛሬ እንግዲህ በጣም አሪፍ ፕሮግራም አዘጋጅተን የመጣ ነው። እንደተለመደው ተዘጋጅተናል። ከእናንተ የሚጠበቀው ከእኛ ጋር መቆየት ነው። አሪፍ ነገር ታገኛላችሁ። ቁም ነገር አለ፣ መዝናኛ አለ። ጥሩ ጊዜ ነው የምናሳልፈው አብረናችሁ የምንቆየው እኔ ትራሳጽባና ጌታውን አሰፋነን አብራችሁን ቆዩ የትም እንዳትሄዱ መልካም ጊዜ 20 30ን እያያችሁ ነው የምትገኙት እንግዲህ ከዛሬው እንግዳችን ጋር ተመልሻለሁ ዛሬ ስለ ታሪክ እናወራለን ያው ወጣት ስንሆን ታሪክን ማወቅ የሀገራችንን የኋላ ታሪካችንን አባቶቻችን የሰሩትን ገድል መረዳት ወደፊት ለምንሄድበት መንገድ በደንብ ይጠርጋል ተብሎ ይታሰባል። ዛሬ እዚህ የመጣው ወጣት በሶሻል ሚዲያ ላይ የጥንት አባቶቻችንን ታሪክ የኢትዮጵያንም ከኢትዮጵያ ውጭ ያሉ የዓለም ታሪኮችንም ጭምር ለወጣቶች በሚመች መልኩ የሚያቀርብ ብዙ ተወዳጅነትን ያገኘ ወጣት ነው። እና እንዲህ ደግሞ ታሪክን ለማወቅ የሚጥሩ ታሪክን ደግሞ ለሌሎች ለማሳወቅ የሚጥሩ ወጣቶችን ስናገኝ እኛም ማበረታታት እንፈልጋለን። ናትናኤል ኡስማን እዚህ ነው ያለው። ናቲ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። ታሪክ ትወዳለህ? በጣም አዎ። ታሪክ ስለ ታሪክ ምርጫም አይደለም። የሆነ በቃ የኋላው ከሌለ የለም ከፊት የኋላ ቤዝክ ወሳኝ ነው ለሰው አሁን ለአንተ ማንነትን ስታቅ ነው ራስ የምታውቀው አሁን ያለህበት የምታውቀው፣ ለሀገርም ለምንም ደግሞ ቤዝ ነው። ኋላ ኋላን ስታቅ የወደፊቱንም ለመተንበይ ይረዳል። የመጀመሪያ የታሪክ መጽሐፍን ያነበብከው በ14 ዓመት ነው? አዎ ሰባተኛ ክፍል 14 ሰባተኛ ምንድን ነበር ታስታውሰዋል? እርግጠኛ አደለውም ግን የሀበሻ ጀብዱ ይሁን የሆነ ነገር ከዛ ፊት ደግሞ ሲነበብል ነበር አባቴ ከተረ መጽሐፍ ጀምሮ እያለ እያሳደገ እያሳደገ እያሳደገ ንባቤን በደንብ እንትል ብሉኛል። ቲክቶክ ላይ ታሪክን የምታቀርብበት መንገድ ለየት ያለ ነው አካልከኛ ብዙ ሰው ይልሃል ብዬ አስባለሁ። በጣም እኛ አሁን ይሄ ሂስትሪ ታሪክ ሲባል ሲሪየስ ነገር ነው ብዙ ሰው የሚያስበው እና በቃ በቁም ነገር ቁጭ ብሎ መማር ነው የሚፈልገው አንተ በጣም ወደታች ቀለል አድርገው በወጣት ቋንቋ ነው የምታወራው። ራሱ እንዴት አሰብከው? እኔ አስቤ ሳይሆን ፐርሰናል ባህሪ እንደዛ። አሁን እንዴት መሰል ኑሮ ራሱ ሰው እንትል ብሎታል፣ ሲሪየስ ሆኗል፣ ላይፍ ሀርድ ሆኗል እና አሁን ወጣት ልጅ እኔ ደግሞ ወጣቶቹ ነው የፈለግኩት። ያው እንደነገርኩ ቲኔጀሮቹ ከታሪክ ይሄ ህጻናቶቹ ልጆች የኢትዮጵያን ታሪክን ትተው በቃ ወደ ሙዚቃው ይሄ ወደ ውጭ ሀገር ወደ ሆሊውድ የመሳብ ነገር አለ። እኔ ስላለፍኩበት እኔ አባቴ የመለሰኝ ነው እንጂ ወይም ደግሞ በዙሪያ ያሉ ሰዎች ጥሩ ታሪክን ያኔ ፐርሰናሊ እንዳጋጣሚ ነው እንጂ በጣም ነው ከባድ ነው የሆሊውድ ኢንፍሉዌንስ እና ማለት ነው። ሆሊውድ ደግሞ ወደዛ ስትሄድ ለሌላ ነገርም ትጋለጣለህ። የራስህ ቤዝ እንዳልኩ ታሪክ ቤዝ ነው ወጣቱ ታሪኩን ቢያቅጠሩ ነው ብዬ አምናለሁ እና ቀለል አድርጎ ሲነገር እንደሚገባ ቃል ነው። አሁን ህይወትም ከብዶ ምንም ብሎ እኔም ደግሞ ፊቴን ኮስተር አድርጌ እንደገና እንተለው እንጂ እኔ ናሬት ማድረገው ቀለል አድርጌ ስለሆነ ተቀባይነት ወዲያው አገኘው እንጂ ከኔ ምንም አላቅም እኮ ብዙ ከኔ በእውቀትም በምንም በምንም በመጽሐፍ ማንበብም ታሪክን በመረዳትም የተሻሉ ሰዎች አሉ። ሜቢ እኔ ቀለል አድርጌ ና ስላረኩት ነው ተቀባይነት ያገኘው። ከኔ በፊትም የነበሩ ሰዎች አሉ። ቲክቶኩ ላይ ማለት ነው ሶሻል ሚዲያ ላይ። ምን ይሉሀል ሰዎች በቃ እኔ እንደዚህ ብማር ኑሮ ምናምን ይሉኛል። የኔ አስተማሪ እስቲ ንገርልኝ ምናም ይላለ ይመስለኛል። አንዳንዴ እኔ ፍቅሩ ስላለኝ ይመስለኛል። አላቆም ምን አይታወቀኝ ሳላቆ ነው ማወራው ምናምን ማለት ነው። ለካስ የሆነ ስልና ሪስ አድርገው ሰዎች ደስ እያላቸው ነው የሚያዩት። እኔ ምንድን ነው ሪሌት እንዲሆኑ አደርገዋለሁ። አሁን ለምሳሌ የድሮን ዘመን እንትሎችን ስገልጽ አሁን ለምሳሌ ቤዛንታይን፣ ፐርዥያን ኢምፔር ትላልቅ ኢምፔሮች ሮማንን ስገልጽ እንደ አሁን አሁን አሜሪካ አርጋችሁ አስቡት ስለው በአሁን ዘመን በሚገባው ቋንቋ አድርጌ እንደዚህ እንደማለት ነው ይሄን ማድረግ በዚህ ዘመን ስል ወዲያው እንስሳ እንዲያድጉ። አንተ ግን የታሪክ አስተማሪ አይደለህም? አይደለሁም። ታሪክ ትምህርት ላይ ግን ጎበዝ ነበር? ሂስትሪ ላይ ጎበዝ ነህ? ከመቶ በላይ ነው የማመጣው። ከመቶ ተመጣኝ? በደንብ ነው የምትሰቅለው። እንደውም ምን ምን አልከኝ፣ በቃ ሽማግሌ፣ በእድሜ ገፋ ያለ ሰው ሳይ አላልፍም አልከኝ። ያ በቃ ሽማግሌ ማን ካገኘሁ እራሴን እያወራሁ ነው የማገኘው ያላቁም፣ ስለ ታሪክ እያወራሁ ነው እራሴን ማገኘሁ። በቃ እንዲነግሩ ትፈልጋለን ቀስ ብዬ ኮስኮስ አረጋቸዋለሁ። አንድ ሽማግሌ ማለት ላይብራሪ ነው ይባላል። ኦፍኮርስ ከታሪክ ውጪ አንዳንዴ ስለ ሕይወት ጣል አድርጎት የሚያልፉት ነገር ከባድ ነው እና አንዳንዴ በቃ ራሴን ከሽማግሌ ጋር ቁጭ ብዬ ነው የማገኘው። ምን አድርገህ ታውቃለህ? አሁን ታሪክ እንዲነግሩ ታሪክ እንዲነግሩኝ ሊፍት ውስጥ ነው የተገናኘሁት። እሺ እና ወታደር ነው። በጣም ረጅም ናቸው ምናምን እንደዚህ አንተ ረጅም በሚል ተነሳ እድሜያቸው ምናምን ወታደር ነበርኩ ሲሉኝ ስለ ኃይለ ሥላሴ ጊዜ ስለነበረ ታሪክ ሁሌ ሰምቼው ትንሽ ለማመን እንትል ያልኩት ታሪክ ነበረ። ትንሽ መፈንቅለ መንግስት ተካሄዱ የነበረ ጉዳይ ነበረ ጊዜ እና ልጃቸው አለበት የሚባል ጭምጭምታ ሰምቻለሁ። እና እሱን ነገር ግን እውነት እርግጠኛ ለመሆን ጠየቅኳቸው አለበት ቢኖርበት ነው ብለው የእሳቸውን ድምዳሜ ሰጡኝ። ልክ ላይሆኑ ይችላሉ። ትልቅ ሰው አንዳንዴ ሁሉ ልክ ነው ማለት አይደለም። ነገር ግን ደግሞ ሞስቶ ዘታይም ልክ ነው የሚሆነው። ልክ የሆን ቻንሱ ከፍተኛ ነው። እንደዛ ብለውኝ እኔ አምኛለሁ። ከዛ በኋላ ልክ ላይሆን ይችላል። እኔ ግን ሆነ ለልቤ አምኛለሁ። ከዛ ቼክ ታደርገዋለህ የተነገረህን። ወይ እኔ አሁን ምንም ነገር ሳቀርብ አሁን ለምሳሌ የአረብን ሂስትሪ ላቅርብ ካልኩኝ አንድ ስለ አረብ ሰው አረቦች የጻፉትን ያለው ፐርዥያኖች በዛ ሰዓት የነበሩ ሌላ ከነሱ ውጭ ወይም ጠላት የሆኑት ያቀረቡትና ያለው አሁንም ሳቀርብ ማለት ሂስትሪ ሳቀርብ ያላመንኩበትን ነገር ወይ ተዋለሁ እንጂ ነው የማቀርበው። ማዕከላዊ ከሆነ ከጠላትና ከወዳጅ ከዛ እሱን ነው አይቼ ምን ይላሉ የሚለውን ጠይቄ አይቼ አንብቤ ነው ከዛ ሶስቱ ሚክስ አደረገው እና እኔ ያመንኩበትን ነው የማቀርበው ልክ ሊሆን ይችላል ብዬ እና አጨቃጫቂ ከሆነ ሶስቱ የማይስማሙበት ከሆነ የመተው ነገር የማስወጣት ያንን ታሪክ ይህን ተውክ ምናምን ይሉኛል። አሁን እንትን ላይ ማለት ነው እኔ የተውኩት አውቀዋለሁ፣ ግን ስላላመንኩበት ወይም ደግሞ ሶስቱም ስላልተሙሉ መረጃ ስለሌለ ሙሉ መረጃ የሌለው ነገር ስለሆነ በደንብ ያልተመዘገበ ከሆነ ያላቀርብ። ደግሞ ታሪክ አጨቃጫቂ ነገር ታሪክ ሌላ ዓለም ላይ በተለይ ኢትዮጵያ ውስጥ ሌላ ዓለም ላይ ሶስተኛ፣ አራተኛ፣ አምስተኛ ችግር ሊሆን ይችላል ያለ ነው ሜቄዶኒያና እስራኤል ማን ነው። ግሪኮችም ይጣላሉ፣ በአሌክዛንደር ዘ ግሬት ይጣላሉ። እንግሊዞችና ስኮትላንዶች ሁሌ በታሪክ ቁርሾ አለ። የትም ዓለም ላይ ያለ ነው። በታሪክ መጣላት ያለ ነገር ነው። ግን አንተ ጋር እንደማየው ይሄ የሆነ አንተን የሚወቅስ ሰው እስካሁን አላየውኝም። እንደውም ሁሉም ተስማምቶ ነው የሚወደው። እኔ ምን እንደሆነ አላውቅም። እግዚአብሔር ልስጠው ለእግዚአብሔር ይሄን ቦታ እንጂ እኔ እንደውም መጀመሪያ ስጀምር ጓደኞች ሆ በል እንግዲህ ስድቡ እንቻለው። እኛ ጋር እንትል እንደምትለው እነሱ ጋር ምናምና ምንም አልፈራውም ስድቡን። ግን ምንም ስድብ የለም ምንም በሚባሉ የለም። በጣም መጥፎም በጣም ንጹሕ የሆነ ፍጹምም ሰው መሪ የለም ብሎ ትላለህ። ስለ በቃ መሪ ማለት ሰው ነው መሀል ላይ እናቁማቸው የሚል ነው። አቋሚ እንደ ሰው ስህተት ይሰራሉ። ይናት ለምን አይሳሳቱም? ደግሞ አንዳንዶች በቃ ጭራሽ እነሱን እንደ ጻድቅ፣ ወይም ደግሞ ምንም እንደማያውቁ ያደርጋል። እነሱ ራሱ ብጠይቃቸው ይገኙ ይጸጸታሉ፣ አይጸጸቱም ይችላሉ። ስህተት ያለ ነው። እንኳን ሰው ሆነ የሰው ልጅ ሆነ ስህተት የሚያጣው የለም። ስህተት ያለ ነው። እንደ ቅዱስም እንደ እርኩስም አትቸው። ስለ ይሄ የቅኝ ግዛት ታሪክ በሱ ላይ ራሱ ብዙ ነገሮች ይነሳሉ። በተለይ ደግሞ ከወጣቶች አንጻር ከአዳዲስ ትውልዶች አንጻር ታሪኩን ካለማወቅ ካለማንበብ የሚመጡ ጥያቄዎች ይመጣሉ። አንዳንዱ እንደውም ብንገዛ ይሻል ነበር የሚላል። በዚህ ጉዳይ ላይ ምንድነው ስሜት ምንድን ነው መሰለህ፣ በጣም ሩቅ ሜዳ ያስፈልገው በቃ፣ ጅቡቲኒ ጣሊያን ሱማሌን ገዝታለች፣ እንግሊዝን ብትሄድ ኬንያን ገዝታለች። አሁን ምስራቅ አፍሪካ ላይ የኢትዮጵያ ኢኮኖሚ የተሻለ ይመስለኛል። ባይሻልም የተራራቀ ነገር አይደለም። ስለዚህ በቃ ይቀላሉ፣ ምንም ሌላ ነገር አያስፈልገውም። እንዲህ የሚሉ ወጣቶች ገጥ ደረሱ። ውይ ሁሌ ነው የሚያጋጥም፣ ሁሌ ነው የሚያጋጥም። እኔ እንደውም ፐርሰናል፣ ያው እማምነው አውሮፓውያን ስትራቴጂያቸውን የቀየሩ ይመስለኛል። አሁን ሲያዩት በሁሉም ቦታ በሁሉም አፍሪካ ውስጥ ኢትዮጵያ ፊዚካሊ ያው ደህና አድርገን የመለስ የመለስናቸው ችግር የለብንም። ፊዚካል ደግሞ ችግር የለብንም እንደ ህዝብ ይመስለኛል። ጂኦግራፊውም ደግሞ ቆንጆ ነው። ኢትዮጵያ ለመውረር አትመችም። ህዝቡም ለመውረር የሚመች አይምሮም ሰውነትም የለው እና በቃ እንደማይሆን ሲገባቸው ሲስተማቸውን የቀየሩ ይመስለኛል። ወጣቱን የሚይዙበትን መንገድ ይቀየሩ ይመስለኛል። ምንድን ነው አሁን እንደ ድሮ ጦር ይዘህ ምናምን አይደለም አይሆንም። እንደዛ ስለማይሆን እንትሉን መቀየር ወጣቶቹ መያዝ ልጆቹ ትምህርቱን መያዝ። ማልኮም ኤክስ የጥቁሮችን ነፃ ለማውጣት የአሜሪካ እንትለው እና እሱ ምን ይላል፣ አክቲቪስት ነው፣ ጥቁሮችን ነፃ ለማውጣት እንትል፣ ኦንሊ ኤ ፉል ውድ ሌት ሂዝ ኤነሚ ቲች ሂዝ ቺልድረን። በቃ አንተ ሞኝ ስትሆን ብቻ ነው ልጅህን ለጠላት እንዲማር ሲስተሙ፣ አሁን እንግሊዘኛ ካልቻል ዩር ስቱፒድ በቃ እንደዛ እንዲሆን አድርገው ነው የሚያስተምሩት ማለት ነው ሙዚቃችንን ብትመለከት የፊልም ኢንዱስትሪያችንን ብትመለከት አሁን ፊልም ስንት የፊልም ባለሙያ አለ ይቅርታ ማላቀው ነገር ሊሆን ይችላል ውስጥ ከባድ ሊሆን ይችላል ነገር ግን ደግሞ እንዴት አንድ አንድ እንኳ አሁን የአዲስ ጋን ታሪክ የቴዎድሮስን ታሪክ የሆነ ያህል ፊልም አርገ የተሞከረም የለም እ ምርጥ ይሆን አይደል የተሞከረ እንኳን የለም የሆነች ድሃ ልጅ ወዶ ደ ተለያዩ ሲል የሆኑ ማለት ነው ለገንዘብ ብቻ የሆኑ ነገሮች እኔ ደግሞ ቢሰሩ ሰው ይወዷል ብዬ ነው ማምነው። እና በብዙ ነገራችን ሲስተማችን ስትመለከት አንተ ገዳን ጥለ ገዳን የመሰለ ሲስተም ጥለ ማለት ነው የዲሞክራሲ ጥግ ያለው ሲስተም ጥለቅ የግሪክን እኔ ግሪክ ምርጥ ነው መያዝ አለ እኔ የነጮቹ ሙሉ መጥፎ ነው እያልኩ ሳይሆን ነገር ግን ደግሞ ማዋሃድ ያንተ መጣል የለብህም። ያንተ የሚያምረውን ነገር ይዘ ከሌላው ጋር ቻይናን ብትመለከት ህንድን ብትመለከት ጃፓንን ብትመለከት የአውሮፓ ሙሉ አልወረሱም። አሁን ጃፓኖች ስርአታቸው ራሱ ህንድ ብትሄድ እንደኛ ይው እንደዚህ የነጭ ልብስ ለብሰው አይደለም የራሳቸውን ባህላዊ ልብስ ለብሰው በራስህ እውቀት ነው። ማንም አውሮፓውያንን ቢሆን በራሳቸው እውቀት ነው። የአያቶቻችን እውቀት ብለው ነው አንስተው ነው ራሳችን ሬኒሰንስ ታይም ላይ ማለት ነው የሬኒሰንስ ታይም ላይ ምንም ይሄ ነገር አላዋጣንም ብለው ወደ ኋላ ሄደው የሮማውያን የቅድመ አያቶቻቸውን ታሪክ አንስተው እውቀታቸውን፣ ፊሎሶፊያቸውን አንስተው ነው እዚህ ጋር አሁን አለም እንደዚህ አንቀጥቅጠው የያዙት ማለት ነው። አሁን እኛ ምንድን ነው ቀብጠቱንም አሁን ኤፕሪል ዘፉል ይኮረጃል የውሸት ቀን የውሸት ቀን ሰው በጣም እንትል በሆነ ሁኔታ ነው። እና ሙዚቃችን ኢንፍሉዌንስ አድርገውታል። ፖለቲካኞቻችን ላይ በጣም ኢንፍሉዌንስ አላቸው። ኤቭሪቲንግ ሜንታላችን ላይ አሁን ድሮ በሰንሰለት አስረው ራሳቸው ነው በመርከም ይወስዱ አሁን አንተ ራሱ ቲቪ ሞልተት ሄደለን በባህር ተጋለክ ህይወትን መስዋዕት አድርገክ ነው እኮ ኢሮፓ የምትገቡ። ህይወት የተሻለ ነው፣ የተሻለ ነው በሚል የተሻለ ኦፖርቹኒቲ አለ በሚል እነሱን እየፎቀስኩ አይደለም። እነሱ ለዜጎቻቸው የሚጠቅማቸውን ነገር እያደረጉ ነው። ግን እኛ እንንቃ እንደ ትውልድ ነው። ህጻናቶቹ አንኑጣ። ከሀገራችን አደለም ወይም አንሰደድም አደለም። ግን አደለም። ከዛ ውጭ ህይወት ያለው አይመስሉም። እንደ መሰለህ ጥሩ ነው። እንደውም ሰው የሰው ሀገሩ ላይ መኖር የለበትም ብዬ ነው ማስበው። ሀገሩ ላይ ስለ የተወለደበት ያደገበት ጥሩ ነው። እየወጣ ኤክስፕሎር ማድረግ ጥሩ ነው። ነገር ግን ከዛ ውጪ ህይወት የለኝም ብለህ የምታስብ ከሆነ እንደውም የተሻለ አድርገው ገዝተኸዋል። አንተ የራስህን ጥቅም ይዝና ከዛ በኋላ ከሌላውም ደግሞ የሚጠቅምህን ነው የምታመጣው እንጂ የራስህን ጥለህ አይደለም። የራስህን አሁን የእኛ ብዙ ነገር ጥለህ ነው ያንሳ የእነሱን ነገር ማለት ነው። ገብቶሀል። አሁን አንተ እንግዲህ በትምህርቱ በመመራመሩ ሳይሆን እራስ ለታሪክ ባለ ፍቅር የተነሳ ከተለያዩ መንገዶች ሰብስበ የምታውቀውን በማካፈልህ እዚህ ጠርተንሃል። ምክንያቱም አንተን እንደ ወጣት ማበረታታት አለብን። ሀያ አንድ ዓመቴ ነው አልከኝ። ትልቅ ነው የምትመስሉ፣ አሁን እንደዚህ ቁመትህ ሲታይ። እናቴም አባቴም ረዘም ረዘም ያሉት ስለሆነ የዛሬ በቃ መቶ ዓመት ምናምን ከጦርነት ተርፎ መጥቶ ታሪክ የሚናገር ግን፣ ባለህ እድሜ እንግዲህ ይህንን የታሪክ ፍቅር ይዘህ ደግሞ ለታናናሾች ሌላ ታሪክ ለማካፈል የምታደርገው ጥረት በጣም መበረታታት ስላለበት እሱን ለመደገፍ ነው እዚህ የጠራነ እንደሆነ እናንተ ስናወራ ያጣመም ነው ካለ እና ደግሞ የተለያዩ ወጣቶች በዚህ ታሪካቸውን በማወቅ ላይ ስለ ሀገራቸው በማወቅ ላይ በደንብ ጠንክረው እንዲዘጋጁበት ለማድረግም እዚህ ባለሙያ እንጠራለን። ጋዜጠኛ ነው። የታሪክ ተመራማሪ ነው። የበጎ ሰው እጩም ጭምር ነበረ። የቀድሞ የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዚዳንት ነው። የኢትዮጵያ ደራሲያን ማህበር ዋና ጸሐፊም ጭምር ነው። እጅግ የተከበረ ሰው ነው። እዚህ እንጠራውና ደግሞ እኛም ያስተሳትነው ካለ ያርመናል። ለወጣቶችም ደግሞ አጠር ያለ መልእክት እንዲያስተላለፍ እንፈልጋለን። አቶ ጥበቡ በለጠ ወደዚህ ይመጣል። ሰላም ነው። ደህና ነኝ። የስራህን ኃላፊነት ስገልጸው አንተ ለሰራው እኔ ደከመኝ። በጣም ብዙ ስራዎች፣ በጣም ብዙ ኃላፊነቶች ነው የተወጣኸው እና በጣም እናመሰግናለን። አመሰግናለሁ። እግዚአብሔር ያክብርልኝ። አዎ፣ አንተ የምልህ ያው ለንግግሩ ቀለል እንዲል ነው እንጂ አንቱ ብልሽ ይቻላል። አንተ በልኝ አላረጅም አለው ገና። አዎ፣ እያየው ነው። ሰምተኸዋል። ንግግራችን በጣም የሚገርም ነው። መጀመሪያ ምን አሳሳትን? እሱ እንገረን። ምን አጠፋል? ምንም ጥፋት የለበትም በጣም ነው የደነቀኝ። ገና ልጅ ነው። እንደገና ደግሞ ውይይታችሁ በጣም ምልልስ ነበረው። በጣም ደስ ይላል ለተመልካችም ለአድማጭም። እንደገና ደግሞ የታሪክ ፍሰቱም በጣም ደስ ይላል። በዚህ እድሜው እንደዚህ ወጣት ሆኖ የኢትዮጵያን ታሪክ የዓለምን ታሪክ እዚህ በቀላል ቋንቋ የማቅረብ ክህሎቱን ሳየው በጣም በቃ ለዚህ ትውልድ የሆነ ክፍተቱን የሚሞላ ልጅ ሆኖ አግኝቼዋለሁ። የአቀራረብ መንገድን ነው መምህርም ሞንክ የአቀራረብ መንገድ ትልቁ ሚና ይወስዳል። እና የኢትዮጵያ ታሪክ ደግሞ እሱ እንዳቀረበው በጣም ደስ የሚል ጣፋጭ ነው፣ ብትቀምሰው ብትሰማው ለጆሮ በጣም ግቡ ነው። ግን ደግሞ አቀራረብ ካልጣመ አቀራረብህ የሆነ ገዢ ካልሆነ ጥሩ አይደለም። ስለዚህ እሱ ደግሞ በአቀራረብ ደግሞ የጎደለውን ሞላው። በጣም በጣም ትክክል። እናመሰግናለን። በጣም ታሪክን ማወቅ ምንድን ነው ጥቅሙ? ኋላው ከሌለ የለም ፊቱ ብላችኋል እና የኋላኛው የሚያገለግልህ ያለህበትን ለማወቅ እና ደግሞ የወደፊቱንም ለመተንበ ያገለግላል። ታሪክ ያለህበትን ለማወቅ የወደፊቱም፣ እንዴት ነው የመጣውት፣ ምን ነበረን፣ ምንድነው ያለን ስንቅ። ኢትዮጵያ ደግሞ በጣም ቱጃር ናት በታሪክ። የታሪክ ቱጃር ሆና ግን ታሪኳን ያልተጠቀመችበት ብዙ። አሁን የአፍሪካ ሀገሮችን ስታይ ሰንደቅ ዓላማቸው ናቸው ከኢትዮጵያ ሰንደቅ ዓላማ ውስጥ የወጣ ነው። ምን የወጣው ኢትዮጵያ ናት የነሱ ዋነኛዋ በቃ መመሪያ የነበረ ኢትዮጵያውያን ጀግና ሁኑ ብለው ነው ሲታገሉ የነበሩ። ከዛ ውጭ ኢትዮጵያ ደግሞ ለነሱ ነፃነት ስትታገል ነበር ለነፃነታቸው። ስለዚህ ነፃ ሲወጡ ኢትዮጵያውያን ነው የሚያሰቡት፣ ስቲል ኢትዮጵያውያን ነው የሚያሰቡት እና ይሄ አሁን ያለው ትውልድ እንዲህ አይነት ታሪክ ያለኝ ነኝ። አያት ቅድመ አያቶችህ በታሪክ በማንነት እንድትኮራ አድርገውክ አድርገውካል። ለሌሎች የምታወሳው ማዕት ታሪክ አለ የምትኮራበት ታሪክ አለ። አሁን ይህን ኢንተርቪው ማይተው በተለያየ መንገድም ቢሆን ስለታሪክ ማወቅ የሚፈልግ ወጣት ይኖራል እና እንዴት ነው ማወቅ የሚችለው? ጥቤ እንዴት ታሪክን ይጀምረው ለማወቅ ለማንበብ? ልጁ ብቻውን ተነስቶ ታሪክ ልወቅ ሊል አይችልም። ታሪክን የሚያውቁ የታሪክ ምሁራን፣ ቤተሰብ ምንድነው ለልጁ መስጠት ያለበት? ልጆች የዘራኸውን ነው ምታበቅ እና ዘሩ ብቻውን ሄዶ እኔ ልብቀል አይልም። ስለዚህ ልጆቻችን ላይ ነው መጀመሪያ መስራት ያለብን፣ ከቤተሰብ ጀምሮ፣ ከቤተሰብ፣ ከትምህርት ቤት ማህበረሰብ ልጆች ላይ መስራት አለባቸው። ይሄ ነው የጎደለን ትልቁ ክፍተት። እንደዚህ አይነት ወጣት ልጅ ደግሞ ድንገት ክስተት ይሆናሉ መጥተው በዚህ እድሜያቸው እንዲህ ኢትዮጵያን ታሪክ የሚተነትኑ ምን የሚሉ እንግዲህ እሱን ስታጠና ቤተሰብ ምንም የሆነ ነገር አለ። ዝም ብሎ ብቻውን አልተነሳም፣ ከአንድ የሆነ መነሻ አለው። ስለዚህ ልጆች ላይ መጀመሪያ ማህተሙን ማስቀመጥ ያለብን እኛ ነን። ትምህርት ቤቶች የኢትዮጵያ ትምህርት ቤቶች መምህራን፣ ትምህርት ቤት ምን እያደረጉ ነው? ስለ ኢትዮጵያ ልጆች ስለ ሀገራቸው እንዲያውቁ ምን እያደረጓቸው? እዛ ላይ በጣም መሰራት አለብን። ከዛ ደግሞ ልጆች ያው የማንበብ የማንበብ በእድሜያቸው የተጻፉ አሁን ቅድም የሀበሻ ጀብዱን እኔ አሁን በልጅነቴ አንድ ለእናቱ የሚለውን የአቤ ጉበኛን መጽሐፍ ነው ያነበብኩት። አምስት ኪሎ አለ ሚውዚየም አለ፣ ሚውዚየም ውስጥ ብዙ ታሪኮች አሉ። አዲስ አበባ ያሉ ሌሎችም ክልሎች የየራሳቸውን ሚውዚየሞች ተቋቁመዋል። ትምህርት ቤቶች የቱር ፕሮግራሞች ማድረግ አለባቸው። ልጆች ውስጥ የሆኑ ነገሮች አእምሯቸው ውስጥ ቁጭ እንዲሉ ከተደረገ ያንን ታሪክ እየወደዱት እያሳደጉት ይሄዳሉ። እና የእኛ ምንዘራው ነው ዋናው። በጣም ትክክል ነው። ዛሬ ሁለታችሁም እዚህ ስለመጣችሁ እኔ በጣም ደስ ብሎኛል። እዚህ ስለ ታሪክ ማውራት ለወጣት ስለታሪክ የሆነ ነገር መንገር የማህበራዊ ኃላፊነትም ጭምር ነው። ምክንያቱም ታሪካችን ነው ለብዙ ነገር እየዳረገን ያለው በጥሩም በመጥፎውም። አሁን በተለይ ቅድም ስናወራም እንዳየነው ታሪክ ሊያጣላን አይገባም፣ ልንማርበትና ጥሩን ልንቀበለው መጥፎውን ደግሞ ትተነው ልንሄድ ነው የሚገባው። ታሪክ መስራት የሚችል ትውልድ በታሪክ ምክንያት ባለፈ ታሪክ ምክንያት ሲጠፋ እናያለን እና ያንን ትክክል አይደለም ብለን በዛውም ለማሳሰብ ስለፈለግን ነው ሀገርን ማወቅ ኃጢአት አርማ ክፉ ነገር አይደለም። ላይክ እንወቀው፣ ለመጥላትም ለመወደድም እኮ እንወቀው። መጀመሪያ እንዴት ነው እኔ እዚህ የደረስኩት እዚህ የተፈጠርኩበት ቦታ ላይ የመጣሁት በምን ታሪክ ውስጥ ነው ከጀርባ የተደረገው የሚለውን ነገር አውቀን ከዛ ደግሞ ጥሩን ለመልካም ብንጠቀምበት መጥፎውን የሚያጣላንን ደግሞ ብንቶ ጥሩ ነው የሚለውን ማስተላለፍ እንፈልጋለን እኛ አሁን ላለንበት ሀገር በነፃነት ለምን ተነፍሰው አየር ምናምን ብዙዎች መስዋዕትነት የከፈሉልን አዲስ አበባ ላይ ስታይ እንኳን ከ30 ሺህ ህዝብ በላይ በሶስት ቀን በየካቲት 12 ጀምሮ የተጨፈጨፈው ይሄ እኮ ለእኛ እንድንኖር የተጨፈጨፈው ያለቀ ህዝብ ነው ብዙዎች ያለቁልን ነውእና እና የእነሱን ታሪክ ማወቅ እነሱን ታሪክ ማንበብ እኔ አሁን ያለውት እኮ በሌሎች መስዋዕትነት ነው ልክ እጅጋየሁ ሽባባው እንደምትጫወተው ሰው ሊኖር ሰው ሞቶ እንደምትለው ማለት ነው እኛ እንድንኖር ለነፃነት እንድንተነፍስ ያደረጉንን ታሪክ እኮ ነው ማወቅ ከዛ ደግሞ እንዴት ነው የምንሄደው ወደፊት ስ የሚለው ደግሞ ከዛ ደግሞ ትማርበታለህ። ሁሉም የራሱን ስለሰራ አንተም የራሰን ታሪክ ትተህ ታልፋለህ ማለት ነው። እጅግ በጣም አመሰግናለሁ ሁለታችሁንም እዚህ ስለመጣችሁ ዜ ክብርልኝ ድጋሚ እንግዲህ ምክንያት እየፈለግን እንጠራችኋለን። በደንብ እናወራበታለን በታሪክ ጉዳይ በጣም ጥሩ። ሀያ ሰላሳ ነው እያያችሁ የምትገኙት። ዛሬ እንግዲህ ስለ ታሪክ አውድተናል። ታሪካችንን ማወቅ እንዳለብን በታሪክ ደግሞ ከመጣላት ይልቅ መማር እንዳለብን እዚህ አንስተናል። አሪፍ ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን አሁንም ይቀጥላል። አብረን ቆዩ።